አይገርምም። የአንተ በዚህ ጊዜ ከጀመረ በዚህ ሰዓት ከለቀቀ እኔ ስለተቀያየርኩኝ ተቀያየርኩኝ በደንብ ነው ይዞ አሁን የሚያስለቀቀኝና ግን በእውነት ነው ቢደርግ ደስ ይላል። ግን እውነት ከምትተዋወቀው ሰው ጋር በዚህ ደረጃ እንደዚህ አልፋታ መባባል የሚደብረው ደግሞ በነገራችን ላይ ሌላ ነገር አትበሉኝና ማለት ነው። ሌላ ነገር አትበሉኝና አንድ ነገር ብቻ ብዬ ልውጣ። ሌላ ነገር መቅዲም ይሁን አደራ፣ አንድ ክብር አረ ጌታ ይመስገን። አንድ ክብር ምን ክብር እንዳለኝ ታውቃለህ። እውነት ምንም ብትሉኝ፣ ዘረኛ ምንም ብ በፈለጋችሁ ብታስቡ ማለት ነው የአማራ ሴትን አማራ ናት ብዬ ማሰባትን ሴት ደረጃዋንም ስሟንም ላውርድና ላቆሽሽ አልመጣም። ቢያንስ የምናገርበት ሊሚት አለን በሰዎች ዘንድ የማስቀምጠው ማለት ነው የመጣችበትን ማህበረሰብ ላስቆሽሸው ላስወቅሳት አልፈልግም። ሁሌ ነው የምለው። አንዳንድ ሰው ግን ከዛ አልፈው ነው የሚሄዱት፣ በቃ አልፈው ጥላቻ፣ በህዝብ ዘንድ መጥፎ ነገር አይምሯቸው ውስጥ እንዲቀመጥ ሲያደርጉት፣ ይሄ ችግራቸው፣ ጥላቻቸው፣ መጥፎነታቸውን በግልጽ አውቀዋለሁ። ማንነታቸውን አውቀዋለሁ። እስኪ ማንን እስኪ ማንን የአማራን ሴት ከፍ ዝቅ አድርገው ያላዋረዱ ሰዎች ናቸው። አማራ ነኝ የሚሉትን ሰዎች ቁሽሽ ሲያደርጉ እናያለን። ለምን አማራነትን ከወደድከው ለዛ ሰው ክብር ሊኖር ይገባል። ታከብረዋለህ ባታከብረው እንኳን ሌላ ነገር አታወራም። በሰዎች ዘንድ መጥፎ ስም አትሰጠውም። እኔ የምታዘበውን ነው ምነግራችሁ። በነገራችን ላይ በተቀራ ነገም ከነገ ወዲያም ለማላውቀው ሰው ያን ያህል ቦታም ሰጥቼ እኔ ላይ መታችሁ ጫና አታድርጉ። መቅ እኔ ታውቂያለሽ፣ ባህሪዬ በጣም ሰው ምሳማ ልጅ ነኝ። አስመሳይም አይደለሁም። ወጥቼ ጋ እንደዚህ እኮ ነው ምናምን ምን ልጅ አደለውም፣ ያመንኩበትን ከመናገር ውጭ ማለት ነው። ስንት ዓመታችን እኔ እና አንቺ፣ አስር ዓመት ሊሞላ ነው ተጣልተን ወይ ደግሞ አንቺ እኮ ቤቴ የመተሽ እኮ ሁሉን ነገር አይተሽ ሄድሽ። ሴት እኮ ነሽ፣ ሁሉን ነገር ታውቂያለሽ፣ ማንነቴንም ታውቂዋለሽ። ሚዲያ ላይ ቁጭ ብሎ ኮመንት የሚሰጥ ሰው ሊያሾ እንደዚህ ነሽ ቢለኝ እኔነቴ ስላልሆነ ግን የኔን ስም ለማጠርሸት የኔን ማንነት ለማጥቆር ሲመጡ ችግራቸው ምን እንደሆነ አሁን ነው የሚገባኝ። እንዴ፣ ለምንድን ነው በዚህ ደረጃ እኛን እንደዚህ የሚናገሩት? በዚህ ደረጃ እንደዚህ ከሚዲያ እንድንጠፋ ለምን ይፈልጋሉ? ሚዲያ እንድጠፋ ነው። ሚዲያ አንድ ሰው ሺ፣ ሁለት ሰው ሺ፣ ሁሉንም እንደዛ እየተባለ አይደብራችሁም እንዴ? እኔ እኮ ልይ ምጫንሽ ምን እንደሆነ ታውቂያለሽ? አንድ ሰው አንድ ሰው ባያበርድ አንድ ሰው ቢያበርድ አንድ ሰው መቶ ጊዜ ነው እንዲ፣ አትሰሚኝም? እንዲ መቅድ ምልሽን እኔ ዝም ብዬ እናንተ አንቺ መማር አውርታችሁ ዝም ብዬ ባለውበት ሰዓት ቁጭ ብለው ሲሰድቡኝ ያድራሉ። ከዛ እኔ ዩቱብ ላይ የሆነ ነገር ጣል ሳደርግ መጥተው በቲክቶክ ላይ ይጨዋሉ። ከዛም በኋላ ሌላ ነገር ያወራሉ። እንዴ ምንድን ነው የምታወሩ? እንጂ እኔ አልተናገርኩም። ትቻቸው ቁጭ ብዬ እያወራው በነበረበት ሰዓት ለልጅም ሁሉ ሲያሰድቡኝ አድረው ሲስቁ ሲያላቅጡ ስም ሰጥተው ምን ብለው ምን ብለው ከጨረሱ በኋላ እኔ አልተናገርኳትም። እሷ ናት የጀመረችው። እውነት እኔ እኮ ትናንትና አይደለም ሚዲያን የምጠቀመው። እንዴት አድርገሽ ሰውን እንደምታስብ እስከ መቼ ነው ግን ይ ነገር የሚቀጥለው? ያለቃቸውን በቃ እኔ ገቢያቸው ነኝ። መቅዲ እኔ እኮ ዶላራቸው ነኝ። በቃ እኔ በግልጽ ነገርኳቸው እኮ እኔ ዶላራቸው ነኝ። እኔ አሁን የነሱ አሁን ታይሙ በእኔ ስም ብር የሚያገኙበትና ሌላ ነገር የሚሰበስቡበት ነው። ስለዚህ የሚመቻቸው ይሄ ታረቁ ምናምን ስጀመር ሆን የምንዱ ተቃለቅ። አሁን ቤታ ምለኸኛ ናት፣ ሊያ ምለኸኛ ናት። እሱ ነው በቃ ሁለቱ ምለኸኞች ናቸው። ገባ አንብብልን ነፍሴን እንዲያረጋጋልኝ አንድ የመጽሐፍ ጥቅስ፣ ጌታ ሆይ እኔ እኔ የሆነ ሌላ የሆነ የመሰለኝ ነው፣ ድሮ የማውቀው የሆነ እየመሰለኝ ድሮ ተለያየን፣ በጣም ኩል ሆኗል ምናምን የሆነ መንፈሱ መንፈሱ መንፈሱ ነው። ስለ አንቺም ስለ ልሹም ስለ ቤታዬውም እውነት ለመናገር ስለ ሮማን እና ስለ ጂጂ አልጸልኝም። ለሌሎቻችሁ ግን ጸልያለሁ። አልባሽ ምክንያቱም እናንተ ቢያንስ ለምን መሰላል ለይላል እንደ ጌታ ለይልለምን መሰለች፣ እኔ በምን አከብራለሁ መሰለች የሆነን ሰው ማከብረው ለገዛ ልጆቻቸው ክብር ያላቸውን ሰዎች አከብራለሁ። ለገዛ ክብሩ የሌለው ለጌታ ክብር የለውም፣ አውቃለሁ። ለገዛ ልጆ አሁን እርግጠኛ ኔ ሊያ ለልጇ ትሞታለች። መቅድየ ለልጆችሽ ትሞቻለች። እኔ ሰላሳ ቦታ ይቀሯርቶኝ በልጆቼ ጉዳይ ቀልድ የለም። ለልጆች የማይሆን ሰው ፈጣሪን አያውቅም። ይሄ እምነቴ ነው። ደጋግመንም ስላየ ደጋግመን የምናየው ደጋግመን የምናየው ደጋግመን የምናየው ሮጠው ልጆች ጋር ነው የሚሄዱት ሮጠው ልጆች ጋር ነው የሚሄዱት ሮጠው ልጆች ጋር ነው የሚሄዱት። እናንተ ቢያንስ ያንግ ናችሁ፣ ሊያም ያንግ ናት፣ ቤታየውም ያንግ ናት። ያንግ ስለሆኑ ምናልባት አንደርስታንድ ሊያደርጉ ይችላል። እነዛ አያቶች ናቸው የልጅ ልጅ አይተዋት ከዚህ በኋላ ተቀይሮ ብታያቸው የሚቀየርም ጭንቅላት የላቸው የሚቀይሩም አይደሉም። እድሜያቸውም ይለው። ስለዚህ እናንተ ቢያንስ የሆነ የመፈራራት የመጨናነቅ ነገር አለ። ይህን ባልናገር ይም ብናገር የሚጸጽታችሁ ናቸው። አንቺም እርግጠኛ ነኝ ቤታየው፣ የሚጸጽታችሁ ነገር አለ። ስትነጋገር ምን ነው ባላልኩ የምትሉት ነገር አለ። እነዛ ግን ምንም ምንም ደንታ የላቸው። አንዳንድዴ እኮ ሰምተሀት ከሆነ ቤታን እኮ የሆነ ነገር በቃ ስድብ ምንም ሲበዛ እኮ የሆነ የሆነ ጊዜ አንዳንዴ ያት አለ እንትን ትላለች፣ በቃ እንዴት መለስ ትላለች፣ ጠላላው መለስ ትላለች። እና ይሄ ነገር አታንሱብኝ ሁላ ትላለች፣ ስለዚህ ጉዳይ አታንሱብኝ። በቃ የሆነ ቀን ደግሞ ጋል ሲል ደግሞ ይመጣና እንትን ይላል እንጂ እንደዚህ የጠነከረ እኮ ክፋትም ምናምን ኖሯቸው አይደለም አይደለም አይ፣ ሁለቱም ክፋት የላቸው። እውነት ለመናገር ምላስ እንጂ ክፋት የላቸው አሏቸው ምላስ አላችሁ። ምን የመሰለ ምላስ አላችሁ። ክፋት ግን የላችሁ። ለምን ሰው ሊረዳ ሲል ሮጣችሁ የምትመጡ ናችሁ። ሮጣችሁ ትመጣላችሁ። ሰው ታመመ፣ ሰው ተቸገረ ምናምን ሲባል ሮጣችሁ የምትመጡ ስላ ሁለታችሁም ክፋት የላችሁ። አሏሽ ክፋት የለ፣ ኃይለኛ ናችሁ። አዎ ኃይለኛ ናችሁ። መስተካከል የሚችል ነው። በትክክል ለምን ያንግ ስለሆናችሁ እነዛ ሁለቱ ግን እግዚአብሔር በሚያውቀው ራሳቸውን እሳ ካልገቡ በስተቀር የሚቀየር ነገር ራሳቸው በእውነት የሚስተካከል ነገር አለ። ህሊና አላችሁ። ገና ልጆች ገና ህፃናት የወለዳችሁ ናችሁ። ብዙ ነገር ብዙ ነገር ስማኝ ማይሆን ሊያን አግኝቻታለሁ። አሁን ሊያ ሶሻል ሚዲያ ላይ እንደዚህ እንደምትሆኑ እና በአካል እንደምትሆኑ አይደለችም። ሶሻልሚዲያ ብዙ የሚደብር ነገር የላት ሊያ ማለት በቃ በአ የሆነ ደግሞ የእሷን ፐርሰናሊቲ ብታየው ደግሞ ሌላ ሰው ናት። ቢታ በአካል አግኝቻት አላውቅም፣ ግን ቢታ በጣም ዲፌንድ ታደርግሃለች። አሁን እኔ ቢታ የሆነ ሰው እንኳን በምንም ነገር ሊናገረኝ ሲመጣ እግዚአብሔርን ነው መልክ በቃ በዛ ነው መወዳትን ሊናገረኝ ሲመጣ እንዳትናገሯት አትመቅድ እሷ ዘ ውስጥ የለችበት ጨዋታ ብቻ ናት ብላ ከብዙ ሰው ጋር ከብዙ ሰው ጋር ሊሰዱኝ ከተነሱ ሰዎች ጋር አስቆማኛለች። ልክ ቲክቶክ እኔም ራሱ የሚገርም ጥሩ ነገር አላቸው። ለምሳሌ ኢትዮጵያ ሄጄ ስመለስ ዮኒ ማኛን ካልሰደብሽው ብለው ብዙ ጊዜ ሲረጡ ቤታየን ይኸው እግዚአብሔር መሰክረኝ ነው። አልነካውም፣ አልነካኝም፣ ምንም አላረገኝም። ከዛ ሲያስጨንቋት መጨረሻ ላይ የወሎ ከወሎዎች ጋር የሆነ ነገር ገብቼ የሆነ ነገር ስል በዛ መጣችብኝ እንጂ እስከ መጨረሻው ሰዓት አንድም ነገር አልተናገረኝችኝማ መዋሸት አልችልም። እና ሁለታችሁም የራሳችሁ ኳሊቲ አላችሁ። አብሶሉት የሶሻል ሚዲያ ድምቀት ናቸው። አብሶሉት ናችሁ፣ ኃይለኛ ናችሁ። አዎ የዋነት አላችሁ። አዎ ግን እባካችሁ እንደሆነ ብትችሉ ብትችሉ ቤታየውም አንቺም በቃ ነገሩ ትንሽ ብታበሩ ደስ ድምቀት ናቸው። ትልቅ ቪዋላችሁ ትልቅ ሸው አላችሁ፣ ብዙ ነገር ልሰሩበት ትችላላችሁ በሚገባ ምን እንደሆነ። ሴቶች እንዲህ ናቸው ነው እየተባለ ሴት ነገር ከያዘች አትለቅም እየተባለ ገባሽ። እና እንደው ዮኒ ለሊቢያ ወንድሞቻችን መቼ ነው ገብተን? እናንተ ስትገቡ? አሁን ከዱባይ ልጆች ጋር ልናሰባስብ ነው። አደራሽ። የዱባይ ልጆች እንትን ብለዋል። እናስ፣ አደራ የተሰደበ እኮ ነው። ዮኒ የተሰደበ እኮ ነው።